ሰላም ጠናስትልን ስጥልን ክብራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ፣ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላቸኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። መከላከያ እየፈራረሰ መሆኑ ተገለጠ። የውጭ ዜጎችም እንዳይገቡ ታገደ። የማህበሩ ፕሬዚዳንት በፀጥታ ኃይሎች በቁጥጥር ስር ዋሉ። ጫት መቃም አስር ሺህ ብር እንደሚያስቀጣ ታወቀ። ሐኪሞች አንድ ቀን ቀረናሉ። ባለሀብቶች ንብረታቸውን ይዘው ወደ ውጭ እንዲወጡ ጥያቄ አቀረቡ። ዶክተሮችም በቁጥጥር ስር ውለዋል። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። ሰራዊቱ ተንዶ እያለቀ ነው ተባለ። በተለይም በአገዛዙ ኃይል በተደጋጋሚ ጊዜያቶች እየመጡ በፋኖች እየወደቁ ያለው ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑ ነው የተገለጸው። በብልጽግና መዋቅርም ከርተው የአዲስ አለማየውን ሰባተኛ ክፍለ ጦር የአገዛዙ አገልጋዮች የነበሩ አድማ በተናዎችና ሚሊሻዎችም መቀላቀላቸው ነው የተገለጸው። በተደጋጋሚ ጊዜያቶች እጃቸውን እየሰጡ የሚገኙ የወታደራዊ ኃይሎችም ጭምር ቁጥራቸውን መጨመሩ ነው የተገለጸው። በርካቶቹ በተለይም በአማራ ክልል የሚደረገውን ውጊያ አቅቷቸው እየተፈረከረኩ መሆኑን ታውቋል። አንዳንዶቹም ከፋኖ እጅ ከወደቁ በኋላ እንዲህ ብለዋል። የፋኖ አመራሮችም ይህን አስተያየት ሰጥተዋል። አመሰግናለሁ። እንግዲህ የአገዛዙ ስርዓት በተደጋጋሚ አሁንም እየፈረሰ ነው ያለው እንግዲህ ከአንድነቱ ምስረታ ጋር ተያይዞ በርካቶቹ አማራ ፋኖን እየተቀላቀሉ ይገኛሉ። እንግዲህ ከነዚህ መካከል በዛሬው ዕለት የአማራ ፋኖን እየተቀላቀለ ጓድ አለ። እስኪ ስሙንና ከየት አካባቢ እንደመጣ ክፍለ ጦርና ሻለቃህን በማስተዋወቅ እንጀምር። ወታደር ናመዘግናለን ጥያቄው። ወታደር አብዲ ዛኪር ይባላል ነው። ክፍለ ጦሩ ሰባ ዘጠኝ ከዛን አራተኛ ሻለቃ ማለት ነው። እሺ አብዲ ዛኪር፣ እስኪ እንደው ስለፋኖ ምንድን ነበር የሚባል የምትባሉት? የሚነገራቸው ነገር ምንድን ነው? ስለፋኖ ፋኖ ቱ ሌባ ፋኖ ፋኖ ሰሚና ዘረፋል ምናምን ብሎ ያውራል። እዛ ውስጥ ማለት ነው፣ ፖለቲካ ማለት ነው፣ መከላከያ ውስጥ ማለት ነው። አሁን በጥቅስ ያ ማለት ነው፣ እንደ ፋኖ ምንድን ማለት ነው እንደው ወይ አሁን ፋኖ ጋር ካለባት ቀን ጀምሮ እንደው ያላችሁ አያያዝ እንክብካቤ ምን ይመስላል? እንደው እንክብካቤ እኔ የፋኑ ኃይሎች ሁልጊዜም የሚሰጧቸው ለመከላከያ ኃይልም ሆነ ሌሎችም ለሚማርኳቸው እጅግ ገራሚ እንደሆነ ነው የተገለጸው። በመከላከያ በኩል የሚሰጣቸው ፋኖች ሌቦች፣ አጭበርባሪዎች ናቸው፣ ያርዷቸዋል፣ ይገሏቸዋል፣ የሚለውን ነገር እየተቀበሏቸው አለመሆኑ ነው የተገለጸው። ብዙዎቹ አጋጣሚውን ሲያገኙ እጃቸውን ለፋኖች መስጠታቸውን ቀጥለዋል። መከላከያ በከፍተኛ ስጋት ውስጥ መሆኑ ነው የተገለጠው። የአማራ ፋኖ ብሔራዊ ኃይል ትልልቅ ድሎች መገናጸፉ ተገለጸ። በምስራቅ አማራ ኮር አሳምኖ ክፍለ ጦር ቃሊም በላይ የጠላቶች ኃይል ላይ በመቶች ሙትና ቁስለኛ ማረቡ ተገለጸ። ታላቅ ድልም በድጋሚ ተገናጽፏል። ምስራቅ አማራ ኮር አንድ አሳምኖ ክፍለ ጦር ቃሊም በሶስት ግንባር አቢ ተራራ እንደዚሁም ደግሞ በሳሙኤል ትግሎቻቸውን አጠናክረው የቀጠሉበት የአማራ ፋኖ ነው። በተለይም ከምሽቱ ስምንት ሰዓት ድረስ በዘለቀ ከባድ ውጊያ ጠላትን በርካታ ሰራዊት በከበባ ተመቶበታል። ጠላት በወልዲያ ወደ ቃሊም ኃይል እንዳይጨምር ጃርሳ ላይ በመዝጋት በጨለማ ግራ እንዲገባ አድርጎ በመምታት ሙትና ቁስለኛን ጥሎ ወደ ወልዲያ እንዲሸሽ አድርጎታል። በርካታ ኃይሎ ጃርሶ ጥቁር አስፓልት ላይ በደፈጣና ቃሊም በሶስት ግንባር በከበባ የተመታ ሲሆን ከሌቱ ስድስት ተኩል ወልዲያ ከተማ ከፍተኛ ትርምስ ውስጥ ገብቷል። በኋላም ብረቱን ሰብስቦ እና ዙአ ሶስትን ለበርካታ ኃይል ጋር ወደ ጃርሶ ማጥቃት ቢያደርግም ሊሳካለት ባለመቻሉ ድሮን ጭምር በማምጣት ውጊያ ሊቆጣጠር ቢሞክርም ሳይሳካለት ቀርቶ መቶቹ የሚቆጠሩ አብዛኞቹ ምልምል ሰራዊቶቹ ጭምር ሳይቀር በፋኖ እጅ መውደቃቸው ነው የተገለጸው። ከዚህ ጋርም ተያዘ በበርካታ የወሎ ቤተ አማራ አካባቢዎች ያገዛዙ ስፋን ጠባቂ ሰራዊት በተለይም ከተለያዩ አካባቢዎች በግዳጅ በአፈሳ ለብ ለብ ሰልጥኖ የመጣው ኃይል እየተመታተነ ፋኖን በመቀላቀል ላይ እንደሆነ ተገልጿል። በሌላም በኩል በተለይም ከብልጽግና መዋቅር አምስት ሚኒሻና ከርተው የአማራ ፋኖን ብሔራዊ ኃይል መቀላቀላቸው ነው የተገለጸው። በርካቶቹ በአሁኑ ሰዓት በተለይም በአማራ ክልል የሚገኙ ልዩ ኃይልና ሚኒሻዎች ከዚህ በኋላ ለመከላከያ የምንዋጋበት ብልጽግናንም የምናገለበክልበት ነገር የለም በማለት በጠቅላላ ወደ ፋኖ መቀላቀላቸውን ቀጥለውበታል። አንበሳ ባስን ጨምሮ የህዝብ ትራንስፖርት ተሽከርካሪዎች ቀለም በቋሚነት ሊቀየር አሮጌ መኪናዎችም ከከተማ ሊወጡ መሆኑ ተገለጠ። በተለይም ይህንን በኮሪደር የለሙ ከተሞችን ማሰብ አለባቸው። ትራንስፖርት የኮሪደር ልማቱን ይመስላል። አዳራጁ ብድር እናመቻችላቸዋለን፣ ከኩባንያቸው ጋር እንነጋገራለን። አሮጌ መኪናዎች ከመንገድ ላይ ይውጡ። በምንም ተአምር ከአሁን በኋላ አሮጌና ደካማ መኪናዎችን በአዲስ አበባ መንቀሳቀስ አይችሉም ሲሉ ነው የተገለጸላቸው፣ ለባለ ንብረቶችም ጭምር ሳይቀር የቀድሞ የአዲስ አበባ የቆረቆሮ ሰፈሮችና ህዝቦችን ነቅለን ስንጨርስ አሮጌ መኪናና የቀድሞውን የአዲስ አበባን ታሪክ ትዝታ ፈጣሪ ቀለማት ይለወጣል አለሁም ሲሉ ነው የገለጹት። ለዚህም የመጀመሪያው ኢላማ አንበሳ ባለ ነጭና በሰማያዊ ታክሲ ነባር ቀለሞች እንደሆኑ ነው የተገለጸው። ጥቁር ነጭና ቀዩ የሬቻ ቀለም ቀዳሚ ተመራጭ እንደሚሆንም ነው በአሁኑ ሰዓት እየተገለጸ የሚገኘው። በሌላም በኩል እንደዚሁ በካዛንችስም በሚደረገው እንቅስቃሴዎች ላይ እርምጃ እየተወሰደ መሆኑ ተገለጸ። ከካዛንችስ ኮሪደር ላይ የህግ ጥሰት ከፈጸሙ ህዝብ ሀብት ላይ ጉዳት ያደረሰ ሻም የተባለ መኪናም ኪራይ ድርጅት መቶ ሺ ብር መቀጣቱ ነው የቂርቆስ ክፍለ ከተማ ጽፍ ቤት የገለጸው። በተለይ ግንቦት አራት 2017 በቂርቆስ ክፍለ ከተማ ወረዳ 8 ካዛንቺስ አካባቢ ምሽት ሁለት ሰዓት አካባቢ ነው ጨለማን ተገን በማድረግ ባልተፈቀደ ቦታ በኮሪደር ልማት ላይ ጉዳት በማድረስ የህግ ጥሰት የፈጸሙ ሻም የተባለ መኪና ኪራይ ድርጅት መቶ ሺ ብር መቀጣቱ የተገለጠው ድርጊቱ በህግ በመተላለፍ የህብረተሰብን ሀብት ላይ ጉዳት በማድረስ በመሆኑ ከቅጣቱ ባለፈ ተጠያቂነትም ስለሚያስከትል አሽከርካሪዎች በህግ ቁጥጥር ስር ሊውሉ ዘንድ ክትትል እየተደረገ መሆኑና ከክፍለ ከተማው ደንብ ማስከበር ጽ/ቤት ጋር የተገኙት መረጃዎች ያመለክታሉ። ከዚህ በኋላ በኮሪደር ልማት ላይ በተከለከሉ ቦታዎች የሚደረጉ እንቅስቃሴዎችን ከፍተኛ ቅጣት እንደሚያስቀጡም ተገልጿል። አርባ ምንጭ፣ በአርባ ምንጭ ሶስት ዶክተሮች መታሰራቸው ተገለጸ። በቅርቡ እየተከናወነ ባለው የጤና ባለሙያዎች ንቅናቄ ጋር በተገናኝ ነው። ሶስት ዶክተሮች መታሰራቸውን ቤተሰቦቻቸው የተናገሩት የታሰሩት ዶክተርኖች ባርናባስ ሳሙኤል፣ ዶክተር መላኩ አልማ፣ ዶክተር ሀብታሙ ጌታቸው መሆኑን ነው የተገለጸው። ሀኪሞቹ በቁጥጥር ስር የዋሉበት ምክንያት በግልጽ የተብራራ ጉዳይም እንደሌለ ተገልጿል በተለይም የታሰሩት በቡድን ሆነው የተነሱት ፎቶ በማህበራዊ ሚዲያ በማሰራጨት እንደሆነ ነው የገለጹት አንዳንዶቹ ከታሰሩት ውስጥ ሁለቱ ከአርባ ምንጭ ዩኒቨርሲቲ ምህራን ሲሆኑ አንደኛው ደግሞ ከአርባ ምንጭ ጠቅላላ ሆስፒታል ዶክተር በመሆኑ ሶስቱም በቁጥጥር ስር መዋላቸው ነው የተገለጸው የአርባ ምንጭ ጠቅላይ ሆስፒታል ዋና ስራ አስኪያጅ ዶክተር አምባሳደር ዱማ ይህንን አስተባብለዋል፣ በፍጹም አልተደረገም በሚል ሆኖም ግን ቤተሰቦቻቸው በቁጥጥር ስር ውለው እስር ቤት እንደሚገኙ ነው ያብራሩትም። የትምህርት ሚኒስትር አማካሪ ሚኒስትር ዴታ የሆኑት ፕሮፌሰር ክንድየ ገብረ ሕይወት የደብረ ጽዮን ቡድን በተደጋጋሚ ስህተቱ የማይማር ነው ሲሉ ተቸው። የፕሮፌሰር ክንድየ ገብረ ሕይወት በኤክስ ገጻቸው ላይ በአስተላለፉት መልእክት ነው በደብረ ጽዮን ገብረ ሚካኤል የሚመራው ቡድን ከቀደም ተደጋጋሚ ስህተቱ የማይማር በህዝብ ኪሳራ የግልና ቡድን ጥቅም ለማስጠበቅ ስልጣን የሙጥኝ ያለ ኃይል ነው ሲሉ ነው ወቀሳቸውን ያቀረቡት። በተደጋጋሚ ጊዜያቶች የሚሰሯቸው ህገወጥ ስራ ለሰዎች እና ለህዝቡና በተለይም ለክልሉ አንድም ጠብ የሚል ነገር አለዋሉም ሲሉም ጠቆሰዋል። በዶክተር ደብረ ጽዮን የሚመራው አንጃ የህወት ቡድን ቲፒኤልፍዲ በትግራይ ደቡብ ዞን ውስጥ አንዳች አይነት ተቀባይነት እንደሌለው የጠቀሱት ፕሮፌሰር ክንድዬ በተለይም በህዝቡ ጉዳይ ላይ ትኩረት አለመስጠት የሚያስከትለው ጉዳት ከባድ እንደሆነ ገልጸዋል። ፕሮፌሰር ክንድዬ ቡድኑ በዞኑ ህዝብ ያጣው ህጋዊ ቅቡልነትን በኃይል ለማግኘት ከሰሞኑ የጀመረው እንቅስቃሴ እኔ ከሞትኩ ሰርዶ አይብቀል ካላቸው እንስሳት ጋር የሚመሳሰል በቀቢፀ ተስፋ የገባበት የውር ድንብር እርምጃ ነው ሲሉም ኮንነቷል እንቅስቃሴውን። ይህ በእንዲህ እንዳለ በመቀሌ ኢንዱስትሪ ፓርክ የነበሩ ባለ ሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ ማቅረባቸው ተገለጠ። በዘጠኝ ወራት ከ37 ሺህ በላይ ሰራተኞች መልቀቃቸውም ነው የተገለጸው። በትግራይ ክልል መቀሌ ከተማ የሚገኘው የኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማናቸውንም ከሀገር ማሽኖቻቸውን ጭምር ከሀገር ለማስወጣት ጥያቄ እያቀረቡ መሆናቸው ነው ይህ የተገለጸው። የኢንዱስትሪ ፓርኮቹ ልማት ኮርፖሬሽን እንዳስረዳው ከሆነ ንብረታቸውን ይዘው ለመውጣት ጥያቄ ማቅረባቸውን አብራርተዋል። ኮርፖሬሽኑ የገለጸው የዘጠኝ ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳይ ኮሚቴ ሲያቀርብ እንደሆነም ታውቋል። በሰሜን ኢትዮጵያ ጦርነት ወቅት ከሀገር ተው የሄዱት ባለሀብቶችን ለረጅም ጊዜያት በኢንተርኮንቲኔንታል በአካል በመገኘትና ኩባንያዎቻቸውንም እንደዚሁ ተመልሰው ወደ ልማት እንዲገቡ ጥረቶች ቢያደርጉም ፍላጎት ግን እንደሌላቸው ነው የተገለጸው። በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽን እና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ከሚል ኢብርሃም እንደተናገሩት ኩባንያዎቹ ወደ ሌላ አገር ሄደው ለማልማት ማሽናቸውን ከሀገር ይዘው ለመውጣት ጥያቄ ማቅረባቸውን ነው የተናገሩት። ሰርጉን አቋርጦ ቀዶ ጥገና የሰራው ሐኪም እጅግ መነጋገሪያ መሆኑ ተገለጸ። ዶክተር ብሩክ ወይሳ ነው በደቡብ ኢትዮጵያ ክልል ወላይታ ዞን በበሌ የመጀመሪያ ደረጃ ሆስፒታል የቀዶ ጥገና ስፔሻሊስት ነው። ወጣቱ ሐኪም ታዲያ ራሱን የሰርግ ዝግጅት አቋርጦ ወጥቶ ታካሚ ቀዶ ጥገና በማድረጉ የህይወት ማዳን ጉዳይ አካባቢ ነዋሪዎችን ማነጋገሩ ተቀጥሎበታል። አሁንም የሰርጉ ዝግጅት ከነበረበት ከአርባ በላይ ኪሎ ሜትር በላይ ወደ ሆስፒታሉ ተጉዞ ነው ቀዶ ጥገና በማድረግ የሰውን ህይወት ለማዳን ከፍተኛ ጥረት ያደረገ መሆኑ የተገለጸው። በዶክተሩ እንቅስቃሴ ብዙዎቹ እጅግ ደስተኛ መሆናቸውንም ገልጸዋል። ዶክተር ብሩክ ለኢቢትም እንደተናገረው ከሆነ ወጣቱ ሐኪም ተሟላ ቀዶ ጥገና ህክምና ገና በቅርቡም በጀመረ ሆስፒታል የመጀመሪያውን ስፔሻሊስት ቅጥር ሲሆን በሆስፒታሉ ስራ ከጀመረ ገና ሶስት ሳምንቱ መሆኑ ነው የተገለጸው። ታዲያ በቀዶ ጥገና የታከመው በሽተኛ ከጨጓራ ህመም ጋር ተያይዞ በሚከሰትና ህይወትን አደጋ ላይ የሚጥል ሲሆን ታካሚው በሰዓቱ ህክምና ባደረገለት ኖሮ ህይወቱ ሊያርፍ እንደሚችልም ነው የተብራራው። ቀዶ ጥገና ህክምና ባለሙያዎች ቡድን ስራ ላይ ያለው ዶክተር ብሩክ በአጠቃላይ በቀዶ ጥገና ተሳተፈው ህክምና ቡድንም ምስጋናው አቅርቧል። የቀዶ ጥገና ህክምና የተደረገለት የአርባ አመት ታካሚ በጥሩ ሁኔታ ላይ እንደሚገኝ ነው የገለጸው። ዶክተር ብሩክ ከዚህ የሚበልጥ ደስታ የለኝም ብሏል። በሙያ የፈጸምኩት ቃለማላ እና የገባውት ቃል ኪዳን መቼም ቢሆን አላጥፍም ለሙያ የሚገባውን ክብር ሰጣለሁ ሲል ነው ሀኪሙ የተናገረው። ይሁን እንጂ በመንግስት በኩል ዛሬም እየተደረገ ያለው ለሀኪሞች የሚሰጠው ምንም ነገር ባለመኖሩ ብዙዎቹ ቁጣቸውን እያሰሙ ይገኛል። ጥቁር አንበሳ ሆስፒታልም አሁን አንድ ቀን ቀረን ሲሉ ጥያቄያቸውን አቅርበዋል። ወደ ኢትዮጵያ ህዝብ ወይ ስራ የምናቆምበት ምክንያቶችንም ሲሉ ተናግረዋል። እንዲህ ሲሉ በዛሬ ዕለት ጥያቄያችን ሐኪሞቹ በዚህ ሁኔታ ስሜታቸውን የገለጹ ሲሆን በተለይም የተሻለ ሕክምና እንደሚገባ ስለምናውቅ የጤና ስርዓቱ ይሻሻል ብንል ሰሚ አጣን ይላሉ። ታመህ ወደ ጤና ተቋም ስትሄድ ፊት ደስተኛውን ለማገልገል ዝግጁ የሆነ ሐኪም ታገኝ ዘንድ፣ መታከም በፈለክበት ሰዓት ሁልጊዜ ሄደህ ሐኪም የለም ሳትባል የሚመለስበትና የተሻለ ባለሙያ ጊዜ ሰጥቶ ያይህ ዘንድ መማርና የምትፈልገው በነፃነት የምታከብርበትና በነፃነት እንደቤት የምትቆጥረውን ጤና ተቋም ይኖረ ዘንድ ባይኖርም ኖሮ የጤና ባለሙያ ቢነግድ ማትረፍ ቢያርስ ማምረት ቢፈልግ ደግሞ ሀገር ጥሎ የተሻለ ቦታ መሄድ የሚያስችል እንደሆነ ይታወቃል ብለዋል። ታዲያ ሀገር ስታድን ዜጎቿን የተሻለ ኑሮ እንዲኖር እንጂ የተገላቢጦሽ የተማረና ህዝብን የሚያገለግል ልጆች እንዲራቡ የሚሆኑበት ስርዓት ችግር እንጂ በሀገር አቋም ማጣት አይደለም ሲሉም ገልጸዋል። ሀገሪቱ አቅም አላት። ግን ይህንን ከማድረግ ይልቅ ለኮሪደር ልማቶችና ለመሰል ጉዳዮች መዋላቸው ተገቢነት የሌለው ነው፣ ዛሬም ሊታሰብ ይገባል ሲሉም ገልጸዋል። ይህ በእንዲህ እንዳለም በተለይም መከራው በሁሉም ቤት እየገባ ነው፣ የሚቀር የለም። መከራ ባይገባባቸው ችግር ባይደርስባቸው ብዬ በአይምሬ ከማስባቸው መከላኪቦች ዋንኞቹ ናቸው ይላሉ አንዳንዶቹ። በዚህም መሰረት ተቃውሞ በማቅረባቸው ምክንያት ከፍተኛ ድብደባ እና እንደዚሁም ጉዳት የደረሰባቸው የሚያደርጋቸው ሐኪሞች አሁን ቁጥር እየጨመረ መምጣቱም ተገልጿል። የኢትዮጵያ ሐኪሞች አፈጡተው ራበን፣ ጠማኝ፣ ቸግረን የቤት ኪራይ የዕለት ምግብ እንኳን አጣን በሚሉበት ሰዓት ነው የብልጽግና ሰዎች ዛሬም በሐኪሞቹ ላይ ከፍተኛ ጉዳት እያደረሱ የሚገኙት። ይህ በአጭሩ እስካልተፈታ ድረስ አደጋዎቹ እየጨመሩ ቢሄዱ በሀገር ላይ የሚያስከትለው ጉዳት እጅግ የከፋ መሆኑም ተገልጧል። መቃም አስር ሺ ብር እንደሚያስቀጣ ተገለጸ። በትራንስፖርት ተርሚናል ውስጥ መጠጥ፣ ጫት መጠቀም ተከለከለ። ሲጠጣ ወይም ሲቃም የተገኘ አስር ሺ ብር እንደሚቀጣ ነው የተገለጸው። ለመጀመሪያ ጊዜ ጥፋተኛ አስር ሺ ብር ይቀጣል። ለሁለተኛ ጊዜ ቅጣት ውሉ ይሰረዛልም ነው የተባለው። የአዲስ አበባ ከተማ ትራንስፖርት ቢሮ ያዘጋጀው ደንብ በህዝብ ትራንስፖርት ተርሚናል የአልኮል መጠጥ የጠጡ ጫት የቃሙ ሲጋራ የሚያጨሱ ሰራተኞች ባሏቸው የኢንተርፕራይዙ ላይ ቅጣት የሚጥል መሆኑን ገልጧል በተርሚናሉ አገልግሎት ላይ እንዳለ አልኮል የጠጣ ሲጋራ ያጨሰ ወይም ጫት የቃመ ለመልካም ስነ ምግባር ተቃራኒ የሆነ ድርጊት የፈጸመ አባል ያለውን ኢንተርፕራይዙ ለመጀመሪያ ጊዜ ጥፋተኛው ነው ሲገኝ አስር ሺህ ብር እንደሚቀጣ ደንቡ ያስረዳል ሲል ሪፖርተር ጉዳዩን በዝርዝር አስነብበዋል ይህንን ማርሙ ከሆነ ግን እርምጃው የጠነከረ እንደሚሆንና ውሉም እንደሚቋረጥ አስረድቷል ለሁለተኛም ጊዜ ጥፋተኛ ከፈጸመ ኢንተርፕራይዙ ሙሉ በሙሉ ሁሉ እንደሚያቋርጥ የደነገገ ሲሆን በተመሳሳይ ማንኛውም የተርሚናል ኢንተርፕራይዝ አባል የሆነ ደንብ ልብስ መታወቂያ ስራ ላይ ከተገኘ ተመሳሳይ ቅጣት እንደሚጠብቀውም ነው አክለው የገለጹት። በተደጋጋሚ ጊዜያቶች የሚደረጉትን እርምጃዎች እስካልተወሰዱ ድረስ አሁንም በመንግስት በኩል የሚወሰደው እርምጃ የጠነከረ እንደሆነ አክለው ገልጠዋል። የህክምና ህክምና ባለሙያዎቹ እንቅስቃሴ ያልወደደው የመንግስት ኃይል የማህበሩን ፕሬዝዳንት በፀጥታ ኃይሎች እንዲታሰሩ ማድረጉም ታውቋል። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ ዮናታን ዳኛው ነው መታሰራቸው፣ ማህበሩ ያሳወቀው። ማህበሩ እንደገለጸ ከሆነ ፕሬዚዳንቱ የታሰሩት የጤና ባለሙያዎቹን ላሉት ጥያቄዎች ድምፅ በመሆናቸው ነው እንጂ በግል ጉዳያቸው እንዳልሆነም ተብራርቷል። በተደጋጋሚ ጊዜያቶች የሚወሰዱት የመንግስት ህገወጥ እርምጃዎች በስራ ላይ እንቅፋት ከመፍጠሩ ባሰበር በሀገሪቱ ላይ የሚያስከትለው ጉዳት እጅግ የከፋ እንደሆነ ነው የተገለጠው። አቶ ዮናታን ከመታሰራቸው በፊት ለባልደረቦቻቸው በስልክ እንደተናገሩና ለምርመራ እንደሚፈለጉ እንደተገለጹላቸው ማህበሩ ገልጿል። ሆኖም ከቤታቸው ተወስደው መታሰራቸው ቤተሰቦቻቸውን በድጋሚ ያሳውቀዋል። የጤና ባለሙያዎች ማህበር ፕሬዚዳንት መታሰራቸው እጅግ እንዳሳሰባቸው በመግለጫው ያሳወቁ ሲሆን በቀጣይ ምን ሊፈጠር እንደሚችል ለአሁኑ የታወቀ ነገር የለም ሲሉ ነው የገለጹት። ትግራይ ትግራይ የውጭ ዜጎች ወደ ክልሉ እንዳይገቡ መከልከሉ ተገለጸ። የኢትዮጵያ ቱሪዝም ይቅርታ የክልሉ ቱሪዝም ቢሮ እንደገለጸው የትግራይ ቱሪዝም ቢሮ ኃላፊ እንዳስታወቁት ከሆነ ከቅርብ ቀናት ወዲህ የውጭ ቱሪስቶችና ዓለም አቀፍ አጋሮች ወደ ትግራይ እንዳይገቡ መከልከላቸው ነው ያብራሩት። በቢሮ ኃላፊው በኩል እንደተገለጸው ከሆነ አሁንም ወደ ክልሉ የሚገቡ ሰዎች በምንም ታምር እንደማይፈቀድላቸው የተገለጸው ተገቢነት የለውም ብለዋል። አቶ ዮሐን አጽባሃ ገብረ እግዚአብሔር በይፋ የማብርድ ሚዲያ ገጻቸው ላይ ባጋሩት መግለጫ ነው። ኢትዮጵያ አየር መንገድ ባለፉት ሶስት ቀናት የውጭ ዜጎች ወደ ትግራይ በሚያደርጉት በረራዎች እንዳይሰፍሩ ማገዳቸውን ገልጸዋል። አክለውም በትግራይ ውስጥ የሚገኙ አንዳንድ የውጭ ዜጎችም አካባቢውን ለቀው እንዲወጡ እየተመከሩ መሆኑ ነው የተገለጸው። ምንም እንኳን በኢትዮጵያ መንግስት በኩል በጉዳዩ ላይ ይፋዊ ማስታወቂያ ባይወጣም ወደ ትግራይ ለማብረር የሞከሩ የውጭ ሀገር ተጓዦች አሁንም ወደዚያ ለመግባት ከኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት የተጻፈ ደብዳቤ እንዲያስፈልጋቸውም እየተገለጸ ነው የሚገኘው። ይህንን ሳያደርጉ በፍጹም ወደ ክልሉ መግባት እንደማይፈቀድላቸው ገልጠዋል። የካናዳ መንግስት ዜጎቿ ወደ ኢትዮጵያ እንዳይገቡ አገደች። የካናዳ መንግስት ወደ ኢትዮጵያ የሚጓዙ ዜጎቿን ነው ጥብቅ ማስጠንቀቂያ የሰጣቸው በህዝባዊ አመፅ፣ ቁጣ፣ ግጭት፣ የወንጀል ማበራከት ምክንያት በኢትዮጵያ ፀጥታ ሁኔታ በፍጥነት ሊለዋወጥ ይችላል ያለው የካናዳ መንግስት ወደ ኢትዮጵያ ለሚጓዙ ዜጎቹ ማንኛውንም ሁኔታ መንቀሳቀስ ያለባቸው ያላቸው ክልሎች ይፋ አድርገዋል። ተጓዦቹ ግጭት ወዳሉባቸው ወደ አማራ፣ ትግራይ፣ ቤንሽንጉል ጉሙዝ ክልሎች በፍጹም ድርሽ እንዳይሉም ነው ያስጠነቀቀው። ህዝባዊ አመጽ ኃይለኛ ወንጀል የሰዎች እገታ የትጥቅ ትግሎችና የአየር ድብድባዎች ወደ ተበራከቱባቸው የሲዳማ፣ ጋምቤላ፣ ኦሮሚያ፣ ምዕራብ ሸዋ፣ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ እና ሁሮ ጉድሮዎችም በጭራሽ ዝር እንዳይሉ እግዱን ጽሎባቸዋል። መጠንቀቅ አለባችሁ፣ የሚወሰደው እርምጃ ከባድ ነው ሲሉም ነው አክለው የተናገሩት። በአዲስ አበባ ከተማ በበኩል ወንጀል እየተስፋፋ በመምጣቱም የተጠቆመው የካናዳ መንግስት፣ እያስተዋለ በሚገኘው የሰላም ሰልፍ እንቅስቃሴ በቀላሉ ወደ ቅጭት ሊገባ ስለሚችል በሀገሪቱ ያለውን የተዳፈነ ብሶትና የትጥቅ ትግል በፍጥነት ወደ ትልቅ ከተሞች ሊስፋፋ ይችላል በማለት ዜጎቹ በአዲስ አበባ ከተማ ስትንቀሳቀሱ ከፍተኛ ጥንቃቄ አድርጉ ሲል አስጠንቅቀዋል። ትራንት መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ጫጫ ዜናዎች እነዚህን ይመስሉ ነበረ። በቀጣይ የቀጥታ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምንሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘብሮ መንግስቴ ነኝ። ጤና ይስጥልኝ።